ብድሩን የማይመልስ ልጅ አይ ወለድ ይባላል። እንድ ቡራዬ ዛሬ በቃ ሀይሚዬን እንዴት እንዳና አደዳት በጣም ከባድ ፍራንክን ያደረጋት በነገራችን ላይ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 እና እንግዲህ ዛሬ ሀይሚዬና ቡራዬ እውነት ለመናገር በጣም ነው የሳኩት። ቡራ በቃ ሀይሚን አሰቃያት፣ አይገልጸውም። የእውነት ነፍላችሁ እንዴ! እንዴት እንደ አንዴ ጸጉሯን አንዴ የሆነ በቃ እንዴ፣ መከራዋን እኮ አየች፣ እንዴት እንዳሳቀቃት ራሱ ማለት ነው። ይሄ ራሱ ትልቅ በቀል ነው። ተው ተው ቡራዬ፣ እኔ ያሳዘነችኝ ሀይሚዬ ዛሬ። በቃ እንገላታት እኮ እሷ ደግሞ በጣም ስለ ፈራች ምናምን የሆነ በቃ እንዳይከፋው ብላ ያው፣ በትናንትናው ነው ቪዲዮ እንዳያችሁት፣ በቃ ዛሬ ላይ እንዴት እንደሆነች ማለት ነውና፣ ከዛም ይባስ ብሎ ደግሞ ጭራሽ ጓደኛውን አምጥቶ በጓደኛው ነው ፕራንክ ያደረጋት ማለት ነውና። ኧረ ቡራ፣ አይ ደስ ይላል ግን። በነገራችን ላይ ፕራንክ በቃ እዛው በዛው ሲሆን በጣም ደስ ይላል። አንደኛ ለናንተም ቢሆን፣ ሁለተኛ ደግሞ ተመልካች ራሱ እንትን አይሉም በቃ እንዴት ነው ውስጣቸው። አሁን ሰሞኑን በሚደረገው ነገር በጣም አዝነዋል ማለት ነው እና እንደዛ አይሆንም ማለት ነው። እና ፕራንክ በቃ እዛው በዛው ከባድ ፕራንክ ራሱ ቢሆን መጨረሻው ማለቅ ያለበት ፕራንክ ሲሆን እንዴት ደስ ይላል መሰላችሁ። እና እኔ አሁን ልጁ ሲ በጣም ይገርማችሁ ነገር ልጁ መጥቶ ራት ልጋብዝሽ ምናምን ሲላት ያለው ፓርት እናንተ፣ ብሩኬ ሲናደድ ራሱ እኮ የእውነት ነው የሚመስለው እንዴ እኔ ራሱ በቃ ሂጃ አኔ ለምን ታይኛለሽ ከሱ ጋር ሂጃ ሂጃ ቢያ ምናምን ሲል በቃ ጎህ አባባሉ ምናምን የእውነት ነው የመሰለኝ እኔ ራሱ ማለት ነው። እና ረ ቡራ በጣም አደገኛ ፕራንክ ነው የሰራሀት፣ በነገራችን ላይ ከባድ ፕራንክ። ግራ ተጋባች የምትለው ጠፋባት። አንደኛ ልጅ አድናቂ ነው ሁለተኛ ደግሞ እሷም የምታውቀው ማለት አቅሃለሁ ማቅ ይመስለኛል አዲስ አለሁን ክብኝን ብለዋለች። እና ቀጥታ ደግሞ እራት ልጋብዝሽ ነው ያላት። ቢያንስ ሁለቱንም ነበር መጋበዝ ልጋብዛችሁ ማለት የነበረበት እንግዲህ ፍቅረኛሞችን ለይቶ እሷን ብቻ ልጋብዝሽ ማለት። አስቡት እንግዲህ ምን ያክል እንደሚያስፈራው ማለት ነው። እና በሀይሚጋ ሆናችሁ ብታዩት ያስደነግጣል ይሄ ነገር። አንደኛ ያለችበት ሁኔታ እሷም ደግሞ አለችው እኮ ተጣልተን ሰሞኑን፣ ይሄው አሁን ገና እያናገርኩት ነው፣ ገና አሁን እንትን በማለታችን ሰዓት እንዴት ነው ተልከህ ነው ወይ የመጣው ልትበጠብጠን ነው ወይ ብላ በጣም ተደናገረች ማለት ነው። ልጁ ደግሞ በቃ እኔ ስለመወድሽ አድናቂሽ ስለሆን በቃ መጋበዝ እፈልጋለሁ። በጥፊ እንደውም እኔ ካሁን ካሁን በጥፊ ትለዋለች ሁሉ ብዬ እያሰብኩ ነበረ። ትዕግስቷ ግን ያው ዙር በደለኝ ሄድለኝ እያለችው ነበረ። መጨረሻው ግን ቡራ ረረ። ከዚህ በኋላ ግን እንዳታደርጋት። ፍራንክ በቃ ብድርክን መልሰሃል፣ መልሰሃል ብድርክን እንቲ። በዛ ላይ ደግሞ ያው ፓስፖርቷን መልሶላታል። ዱባይ ዱባይ፣ እንዴ ዱባይ አለሽ እኮ ትኬት፣ ታይምዬ አለሽ፣ ትሄጃለሽ ዱባይ በጣም ቅርብ ናት፣ አይደለም ዱባይ ገና ሌላ ቦታም ትሄዳላችሁ እናንተ ማለት ነው። ዋናው አንቺና እሷ ትጣሉ፣ ሁሌም በፍቅር ኑልን። ፕራንክ አቁሜ ማለት አይቻልም። በነገራችን ላይ ስራ ነው ይሄ። የስራው ባህሪ ስለሆነ መስራት አለባት። ምን ልስራ ፕራንክ ካልሰራው ምን ልስራ? እንዴት ነው ወደዚህ የሚመጣው ብላለች እና ግን ልክ አሁን ብሩኬ ፕራንክ እንዳደረገሽ እንደዚህ አይነት ነገር በቃ ባይውል ባያድር በቃ ባይንዛዛ። አሪፍ ነው በቃ፣ እዛው በዛው ፕራንክ ማለት ነው። መደራረግ ግዴታ ነው አለባቸው፣ መስራትም አለባቸው። አዝናኝ ፕራንክ ተመልካችንም የምታደርገውንም ሰው በአንድ እኮ ፕራንክ አድርገው መጨረሻ ላይ ያው መናገር ማለት ነው። እና እንደዛ ማድረግ ትችያለሽ ማለት ነው ሐይሚዬ የኔ ውድ ነገር፣ የኔ ቅመም። ዛሬ ደግሞ በጣም ነው ያማረብሽ፣ የሌለ ማለት ነው ቡራ፣ ቡራ በጣም ነው የሚወዳት። ነገራችን ላይ በጣም እቃ የሆናል አይደለ ደግሞ ጸጉሯን እንዴት እንደሚያደርገው እሱ በቃ ያለው እንትን ጸጉሯ ላይ ነው። ጸጉሯን መንጨት ማበላሸት፣ ያስተካከለችውን ነገር ይሄ አንደኛ የፍቅር መገለጫ ነው። ይሄ ሁለት የሚዋደዱ ሰዎች ከንፈር ለከንፈር ስለተሳሳሙ እዛ ሶሻል ሚዲያ ላይ ወጥተው እነዚህ ፍቅረኛሞች አይባሉም። በቃ የፍቅር መገለጫዎች በጣም ብዙ ነገር አለ። በነገራችን ላይ አሁን ቡራዬን አይታችሁት ከሆነ በቃ ፍቅሩን የሚገልጽላት በመደባደብ ነው፣ ጸጉሯን የሆነ ነገር በማድረግ ነው። በቃ ይሆናል አይደለ? በጣም ከመውደዱ የተነሳ ራሱ እኮ እንዴት እንደሚያረጋት፣ በቃ ይሆናል ብሎ አሁን የሆነ በቃ ውስጣዊ ስሜት ነው ያለው እሱ ጋር ማለት ነው። የሆነ አገጯን ምናምን ይዞ የሚያደርጋትን ነገር አይታችሁ ከሆነ ልብ ብላችሁ ማለት ነው። እና ይሄ ውስጣዊ ፍቅር፣ እውነተኛ ፍቅር እንዴት ደስ እንደሚሉ ማለት ነው። ያስቀናሉ እኮ እንደ ሀይሚ በጣም እድለኛለ። አዝናናሻል፣ ይንከባከብሻል እንዴ ፈታ ነው የሚያደርግሽ እኮ ደሞ በዛ ላይ አንቺም ለነገሩ እንጥፋው አህ ደስ የምትሉት እና አሁን ላይ በደስታ ነውልን ጻፍ ምናምን ይሄ የሆነ ነገር ምናምን ነገር ማንንም እንዳትሰሙ። አሁን ቅድም ሰው ልኮ ሆነ ወይ ምናምን ብለሻላ። አሁን ይሄ ጓደኛቸው ሰው ልኮት ቢሆን የመጣው ማለት ቦታም መስጠት የለብሽም፣ በቃ በጥፊ ወሉለሽ ማባረር። እንደዚህ አይነት ነገር ድጋሚ ሊመጣ ስለሚችል ማለት ነው ሶስተኛ ወገን እናንተ ሊበጥብጥ ያሰበ ሰው ሲመጣ ማለት ነው። ጭራሽ ለዛ ሰው እድል መስጠት የለባችሁም በማባረር ማለት ነውና እና እንደዛ ነው ላችኋለሁ። በተረፈ እንግዲህ ያው ፓስፖርቷም ተመልሶላታል። ስትነጫነጭበት የነበረው ነገር በአዲስ ነገር እንደምትመጡ ተስፋ አደርጋለሁ። ያው አሁን ታርቀዋል። ጸብ የለም ምን የለም ግን ቡራዬ ግን ያሰበው ሌላ ፕራንክ አለ። በነገራችን ላይ ጉድ ነው፣ ከባድ ፕራንክ አለ። በእርግጥ ሀይሚ የማትታማም ለፕራንክ አደገኛ ናት። እሱ ከባድ ይዞ ቢመጣ እሷም ደግሞ እጥፍ ሆና ነው የምትመጣው እና እንጠብቃለን። ግን እንትን አንልም አንናገርም፣ መጥፎ ነገር ፕራንክ ላይ አንናገርም፣ አንወግንም። እንደ እኔ ሀይሚ ነው ቡራዬን አልጨፈጭፍም፣ ቡራዬን ወግኝ፣ ሀይሚዬን አልጨፈጭፍም። ግን ስህተት ካለ ግን ያው ስህተታችሁን እንድታርሙ ግዴታ ነው መናገር ግድ ነው እንዴ። ካልተናገርን ማለት እንዴት ነው? አድናቂ ማለት እኮ ስህተት ስሰሩ ስህተት ሰርታችኋል፣ ጥሩ ነገር ስሰሩ ደግሞ ጥሩ ነገር ሰርታችኋል ሲል ነው አድናቂ ማለት እንጂ ስህተታችሁንም ጥሩንም ሽፍንፍንፍንፍን የሚያደርግ ሰው ገደል ይዞ ነው የሚገባው ማለት ነው። እና እንደዛ ነው ላችኋለሁ። የኔ ምርጦች ደህና ሁኑ።